በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ። ሁለተኛው የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ አንድ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስና ከወንድማችን ጢሞቴዎስ በቆሮንቶስ ሀገር ላለችው የእግዚአብሔር ቤተ ክርስቲያንና በአካያ ሀገር ላለው ቅዱሳን ሁሉ ከአባታችን ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። የምህረት አባት የመጽናናትም ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። እግዚአብሔር ባጽናናን በዚያ መጽናናት በመከራ ያሉትን ሁሉ ማጽናናት እንችል ዘንድ ከመከራችን ሁሉ ያጽናናን እርሱ ይመስገን። የክርስቶስ መከራ በእኛ ላይ እንደበዛ መጠን እንዲሁ መጽናናታችንም በክርስቶስ ይበዛልና፣ መከራ ብንቀበልም እናንተ እንድትድኑና እንድትጽናኑ ነው ብንጽናና እኛ የተቀበልነውን የተቀበልነውን ያን መከራ በመታገስ ስለሚደረግ መጽናናታችሁ ነው። ስለ እናንተ ያለን ተስፋም የጸና ነው። መከራችንን እንደተካፈላችሁ መጠን እንዲሁ በመጽናናታችንም እንደምትተባበሩ እናውቃለን። ወንድሞቻችን ሆይ በእስያ መከራ እንደተቀበልን ልታውቅ እወዳለሁ። ለሕይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ እጅግ መከራ ጸንቶብን ነበርና፣ ሙታንን በሚያስነሳቸው በእግዚአብሔር እንጂ በራሳችን እንዳንታመን በውስጣችን ለመሞት ቆርጠን ነበር። እርሱም እንዲህ ካለ ሞት አዳነን፣ ያድነንማል። አሁንም እንደሚያድነን እርሱን እንታመናለን። በብዙዎች ጸሎት ጸጋን እናገኝ ዘንድ ብዙዎችን በእኛ ፋንታ ያመሰግኑ ዘንድ እናንተ በጸሎታችሁ እርዱን። በእግዚአብሔር ቸርነትና የቅርታ መመኪያችንና የነጻነታችን ምስክር ይችናትና በሥጋዊ ጥበብ ሳይሆን በእግዚአብሔር ጸጋ በዚህ ዓለም ይልቁንም በእናንተ ዘንድ ተመላለስን። የምታነቡትንና የምታውቁትን ነው እንጂ ሌላ የምንጽፍላቸው የለምና ይህንም እስከ ፍጻሜ እንደምታስተውሉት ተስፋ አደርጋለሁ። እኛ መመኪያችሁ እንደሆን እንዲሁ እናንተም በጌታችን በኢየሱስ ክርስቶስ ቀን መመኪያችን እንድትሆኑ በከፊል እንዳወቃችሁ ተስፋ እናደርጋለን። በዚህም ታምኜ ጸጋን በጥፍ እንድታገኙ በመጀመሪያ ወደ እናንተ መጣ ዘንድ መከርኩ። በእናንተም በኩል ወደ መቄዶንያ እንዳልፍ ዳግመኛም ከመቄዶንያ እንድመለስና እናንተም ደግሞ ወደ ይሁዳ ሀገር ትሸኙኝ ዘንድ መከርኩ። እንግዲህ ይህን የመከርኩ በውኑ የሰራሁት እንዳላዋቂ ሰኮኜ ነውን? ወይስ በእኔ በኩል አዎን አዎን አይደለም አይደለም ማለት እንዲሆን ያን የምመክረው ለሰው ይምሰል ነውን? እግዚአብሔር የታመነ ነው። ለእናንተም የሚነገረው ቃላችን እውነትና ሐሰት አልተቀላቀለበትም። እኛ ማለት እኔ ጳውሎስ፣ ስልዋኖስና ጢሞቴዎስ የሰበክንላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ እውነትና ሐሰት አይደለም። ነገር ግን ስለ እርሱ ያስተማርነው እውነት ነው። እግዚአብሔር የሰጠው ተስፋ ሁሉ በክርስቶስ እውነት ሆኗልና፣ ስለዚህ በእርሱ ለእግዚአብሔር ክብር አሜን እንላለን። ከእናንተ ጋር በክርስቶስ ስም የሚያጸናንና የቀባን እግዚአብሔር ነው። ደግሞም ያተመንና የመንፈስ ቅዱስን ፈለማ በልቡናችን የሰጠን እርሱ ነው። እኔ ለእናንተ በመራራት ወደ ቆሮንቶስ እንዳልመጣው ስለ ራሴ እግዚአብሔርን ምስክር አድርገዋለሁ። ደስ የሚላችሁን እንድታደርጉ እንረዳችኋለን እንጂ እንድታምኑ ግድ የምንላችሁ አይደለም፣ በእምነት ቆማችኋልና። ምዕራፍ ሁለት እንግዲህ እያዘንኩ ወደ እናንተ እንዳልመጣ በልቤ ይህን ወሰንኩ እኔ ካሳዘንኳችሁማ እኔ ካሳዘንኩት በቀር ማን ደስ ያሰኝኛል የእኔ ደስታ የሁላችሁ እንደሆነ በሁላችሁ አምኛለሁና በመጣሁ ጊዜ ደስ ሊያሰኙኝ ከሚገባቸው ሐዘን እንዳያገኘኝ ይህን ጻፍሁላችሁ ከብዙ መከራና ከልብ ጭንቀት የተነሳ በብዙ እንባ ይህን ጽፌላችኋለሁ ነገር ግን እጅግ እንደምወዳችሁ እንድታውቁ ነው እንጂ እንድታያዝኑ አይደለም ማንም ያሳዘነኝ ቢሆን እኔን ብቻ ያሳዘነ አይደለም፣ ከእናንተ አንድ ሳይቀር ሁላችሁንም አሳዘነ እንጂ። አሁንም ሥርዓት አላጸናባችሁም። እንደዚህ ላለው ሰው ከእናንተ ከብዙዎች ያገኘችው ይህች ተግሳስ ትበቃዋለች። ደግሞም እንዲህ ያለው ሰው ከሐዘን ብዛት የተነሳ እንዳይዋጥ ይቅር ልትሉትና ልታጽናኑት ይገባል። ስለዚህም ከእርሱ ጋር ፍቅር እንድታጸኑ ማልዳችኋለሁ። ስለዚህም በሁሉ ትታዘዙኝ እንደሆነ ፈቃዳችሁን አውቅ ዘንድ ጻፍኩላችሁ። ይቅር የምትሉት ቢኖር እኔም ከእናንተ ጋር ይቅር እለዋለሁ። እኔም ይቅር ያልኩትን በክርስቶስ ፊት ስለ እናንተ ይቅር ብያለሁ። ሰይጣን እንዳያታልለን አሳቡን የምንስተው አይደለምና፣ ለክርስቶስም ወንጌል ጢሮ አዳ በደረስኩ ጊዜ በእግዚአብሔር በሩ ተከፈተልኝ። ወንድሜን ቲቶን ስላላገኘሁት ለሰውነት እረፍት አላገኘሁም። ነገር ግን ከእርሱ ተለይቼ ወደ መቄዶንያ ሄድኩ። በጌታችን በኢየሱስ ክርስቶስ ዘወትር ድል በመንሳቱ የሚጠብቀን በየሀገሩም ሁሉ የእውቀቱን መዓዛ በእኛ የሚገልጥ እግዚአብሔር ይመስገን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ እኛ ነንና የሞት መዓዛ የሚገባቸው ለሞት፣ የሕይወት መዓዛ የሚገባቸውም ለሕይወት ናቸው። ነገር ግን ይህ የሚገባው ማን ነው? የእግዚአብሔርን ቃል በሌላ ቀላቅለው እንደሚሸቅጡ እንደ ብዙዎች አይደለንምና፣ በቅንነት ግን ከእግዚአብሔር እንደተላከ በእግዚአብሔር ፊት በክርስቶስ እንናገራለን። ምዕራፍ 3 ወንድሞቻችን አሁን ደግሞ ራሳችንን እያመሰገንን ልንነግራችሁ እንጀምራለንን? ወይስ እንደ ሌሎች ሰው እንደ ሌሎች ስለኛ ወደ እናንተ በደብዳቤ እንዲጽፉላችሁ ወይስ እናንተ ትጽፉልን ዘንድ የምንሸዋለን? የእኛስ መጽሐፋችን እናንተ ናችሁ፣ በልባችን ውስጥም ተጽፋችኋል፣ ትታወቃላችሁም፣ ሰውም ሁሉ ያነባችኋል። እናንተ ራሳችሁም በእኛ የተላከች የክርስቶስ መልእክት እንደሆናችሁ ያውቃሉ። ይህችውም የተጻፈች በሕያው እግዚአብሔር መንፈስ ነው እንጂ በቀለም አይደለም፣ በሥጋ ልብ ሰሌዳነት ነው እንጂ በድንጋይ ሰሌዳም አይደለም። ነገር ግን በክርስቶስ በኩል በእግዚአብሔር ዘንድ እንዲህ ያለ እምነት አለን። ኃይላችን ከእግዚአብሔር ስለሆነ ከእኛ ከራሳችን እንደሆነ አድርገን ምንም እንድናስብ አይገባንም። በመንፈስ እንጂ በፊደል ለማይሆን ለአዲስ ሕግ አገልጋዮች ያደረገን። ፊደል ይገድላል፣ መንፈስ ግን ሕያው ያደርጋል። ስለዚያ ስላለፈው የፊቱ ብርሃን የእስራኤል ልጆች የሙሴን ፊት መመልከት እስኪሳናቸው ድረስ በዚያች በድንጋይ ላይ በፊደል ለተቀረጸች ለሞት መልእክት ክብር ከተደረገላት ለመንፈስ ቅዱስ መልእክትማ ምንኛ እጅግ ክብር ሊደረግ ይገባ ይሆን? ኩነኔን ለምታመጣ መልእክት ብዙ ክብር ከተደረገላት የጽድቅ መልእክትማ ምን ያህል ትከብርና ትመሰገን ይሆን? በዚህ ፍጹም ክብር ባነጻጸሯት ጊዜ የከበረችው እንዳልከበረች ትሆናለችና። ያ የሚያልፈው ክብር ካገኘ ያ ጸንቶ የሚኖረውማ እንዴት እጅግ ክብር ያገኝ ይሆን እንግዲህ ይህን ያህል ተስፋ ካለን በግልጥ ፊት ለፊት ልንቀርብ እንችላለን የዚያን ይሻር የነበረውን መጨረሻ የእስራኤል ልጆች እንዳያዩት ፊቱን ይሸፍን እንደነበረው እንደ ሙሴ አይደለም ነገር ግን እስከ ዛሬ ድረስ ልባቸው ተሸፍኗል ያም መጋረጃ ብሉይ ኪዳን በተነበበበት ዘመን ሁሉ ጸንቶ ኖሯል ክርስቶስ እስኪያሳልፈው ድረስ አልተገለጠምና እስከ ዛሬም የሙሴ ንግ ሲያነቡ ያመጋረጃ ልባቸውን ይሸፍናቸዋል ወደ እግዚአብሔር በተመለሱ ጊዜ ግን ያመጋረጃ ከእነርሱ ይርቃል እግዚአብሔር መንፈስ ነውና የእግዚአብሔር መንፈስ ባለበትም በዚያ ነጻነት አለ እኛስ ሁላችን ፊታችንን ገልጠን በመስታወት እንደሚያይ የእግዚአብሔርን ክብርና ያለን ከእግዚአብሔር መንፈስ እንደተሰጠን መጠን የእርሱን አርያን መስል ዘንድ ከክብር ወደ ክብር እንገባለን ምዕራፍ አራት ስለዚህ እንደ ቸርነቱ የሰጠን ይህ መልእክት አለንና አንሰለችም። ነገር ግን በስውር የሚሠራውን አሳፋሪ ሥራ እንትወው የሚሠራውን አሳፋሪን ሥራ እንትወው፣ በተንኮልም አንመላለስ፣ የእግዚአብሔርንም ቃል በውሸት አንቀላቅል። ለሰውም ሁሉ አርያ ስለመሆን እውነትን ገልጠን በእግዚአብሔር ፊት ራሳችንን እናጽና። ወንጌላችን የተሰወረ ቢሆንም እንኳ የተሰወረባቸው ለሚጠፉት ነው። እግዚአብሔርን የሚመስለው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ልባቸውን አሳውሯልና። ኢየሱስ ክርስቶስን ጌታ እንደሆነ እንሰብካለን እንጂ ራሳችንን የምንሰብክ አይደለም። ስለ ኢየሱስ ክርስቶስም ብለን ራሳችንን ለእናንተ አስገዛል። በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር በኢየሱስ ክርስቶስ ፊት የክብሩን እውቀት ብርሃን በልባችን አብርቶልናል። ነገር ግን ከእኛ ያይደለ ከእግዚአብሔር የተገኘ ታላቅ ኃይል ሊሆን ዘንድ በሸክላ ዕቃ ውስጥ ይመዝግባለን። በሁሉ መከራ እንቀበላለን ነገር ግን አንጨነቅም እንናቃለን ነገር ግን ተስፋ እንቆርጥም እንሰደዳለን ነገር ግን አንጣልም እንወድቃለን ነገር ግን አንጠፋም የክርስቶስ ሕይወቱ በዚህ በሟሽ ሰውነታችን ላይ ይገለጽ ዘንድ ዘወትር የክርስቶስን ሞት በሥጋችን እንሸከማለን በሕይወት የምንኖር እኛም በሟሽ ሰውነታችን ላይ የኢየሱስ ክርስቶስ ሕይወቱ ይገለጽ ዘንድ ዘወትር ስለ ኢየሱስ ክርስቶስ ብለን ተላልፈን ለሞት እንሰጣለን ስለዚህም ሞት በእኛ ላይ ሕይወትም በእናንተ ላይ ይሠራል አንድ የእምነት መንፈስ አለን። መጽሐፍ አመንኩ ስለዚህም ተናገርኩ እንዳለ እኛም አመን ስለዚህም ተናገርን። ጌታችን ኢየሱስ ክርስቶስን ያስነሳው እርሱ እኛንም እንደ እርሱ እንዲያስነሳን ከእናንተም ጋር በፊቱ እንዲያቆመን እናውቃለን። ጸጋው በብዙዎች ላይ ትትረፈረፍ ዘንድ የእግዚአብሔርም የክብሩ ምስጋና ይበዛ ዘንድ ሁሉ ስለ እናንተ ነውና። ስለዚህ አንሰልች። በውጭ ያለው ሰውነታችን ያረጃልና በውስጥ ያለው ሰውነታችን ግን ዘወትር ይታደሳል ቀላል የሆነው የጊዜው መከራችን ክብርንና ጌትነትን ለዘላለም አብዝቶ ያደርግልናልና የማይታየውን እንጂ የሚታየውን ተስፋ እናደርግም የሚታየው ኃላፊ ነውና የማይታየው ግን ለዘላለም የሚኖር ነው ምዕራፍ አምስት በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሠራው ዘላለማዊ ቤት እንዳለን እናውቃለን ስለ እርሱ የምንደክምለትን በሰማይ ያለውን ቤታችንን እንለብስ ዘንድ እርሱን ተስፋ እናደርጋለን። ከለበስነውም በኋላ ራቡታችንን የምንገኝ አይደለንም። በዚህ ቤት ውስጥ ሳለንም ከከባድነቱ የተነሳ እጅግ እናዝናለን። ነገር ግን ሟች በሕይወት ይዋጥ ዘንድ ሌላ ልንለብስ እንጂ ልንገፈፍ አንወድም። ለዚህም ያዘጋጀን እግዚአብሔር ነው። እርሱም የመንፈስ ቅዱስን ፈለማ ሰጠን። እንግዲህ ሁልጊዜ እመኑ፣ ጨክኑም። በዚህ ሥጋ ሳላችሁም እናንተ እንግዶች እንደሆናችሁ ታውቃላችሁ። ከስጋችሁም ተለይታችሁ ወደ ጌታችን ትሄዳላችሁ። በእምነት እንኖራለን በማየትም አይደለም። ታምነናል ይልቁንም ከሥጋችን ተለይተን ወደ ጌታችን እንሄዳለንና ደስ ይለናል። አሁንም ብንኖርም ብንሞትም እርሱን ደስ ለማሰኘት እንጥራለን። መልካም ቢሆን ክፉም ቢሆን በሥጋችን እንደሰራ ነው ዋጋችንን እንቀበል ዘንድ ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለንና፣ እግዚአብሔርን መፍራት አውቀን ሰዎችን እናሳምናለን። ለእግዚአብሔር ግን እኛ የተገለጥን እንዲሁም እንዲሁም በልቡናችሁ የተገለጥን እንደሆን እንታመናለን። በዚህ ደግሞ በእናንተ ዘንድ ራሳችንን የምናመሰግን አይደለም፣ ነገር ግን እኛ እንደምንመካባችሁ እናንተም በእኛ እንድትመኩ ከልብ ሳይሆን ለሰው ይምሰል በሚመኩ ሰዎች ዘንድ መልስ እንዲሆናችሁ ምክንያትን እንሰጣችኋለን። እኛ ሰነፎች ብንሆንም ስንፍናችን ለእግዚአብሔር ነው፣ አዋቂዎች ብንሆንም አዋቂነታችን ለእናንተ ነው። የክርስቶስ ፍቅር በዚህ ሐሳብ እንድንጸና ያስገድደናል፣ ሁሉ ፈጽመው ስለሞቱ አንዱ ስለሁሉ ቤዛ ሆኖ ሞቷልና። በሕይወት የሚኖሩትም ስለ እነርሱ ቤዛ ሆኖ ለሞተውና ለተነሳውም እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ስለ ሁሉ ቤዛ ሆኖ ሞተ። ስለዚህ ከአሁን ጀምሮ በሥጋ የምናውቀው የለም፤ ክርስቶስንም በሥጋ ብናውቀው፣ አሁን ግን ከእንግዲህ ወዲህ የምናውቀው አይደለም። አሁንም በክርስቶስ የሆነው ሁሉ አዲስ ፍጥረት ነው፤ የቀደመውም አለፈ፤ እነሆ ሁሉም አዲስ ሆነ። ነገር ግን ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ መልእክትንም ከሰጠን ከእግዚአብሔር ዘንድ ነው። ኃጢአታቸውን ይቅር ብሎ በደላቸውንም ሳያስብ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አስታርቋልና የርቅ ቃሉንም በእኛ ላይ አደረገ፣ የይቅርታውንም መልእክት ሰጠን። እኛስ በክርስቶስ አምሳል እንለምናለን እግዚአብሔርም በእኛ መጽናናትን ይሰጣችኋል። ከእግዚአብሔርም ጋር ትታረቁ ዘንድ በክርስቶስ እንለምናችኋለን። ኃጢአት የሌለበት እርሱ እኛ ለእግዚአብሔር ያጽርቀን ዘንድ ስለ እኛ ራሱን እንደ ሀጥ አድርጓልና ምዕራፍ ስድስት ይቀጥላል። ረድኤት እግዚአብሔር አይለየን።